እንኳን ለጥንተ ትንሣኤና ለጌታችን ኢየሱስ ክርስቶስ በዓለ ፅንሰት በሰላም አደረሳችሁ! እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ከድንግል ማርያም ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል። ምክንያቱም እግዚአብሔር ዓለማትን የፈጠረበት ጥበቡ ሰባቱ ዕለታትን፣ ሀያው ዓለማትን፣ ሀያ ሁለት ሥነ ፍጥረታትን ካለመኖር ወደ መኖር ከፈጠራቸውም በላይ አሻሽሎ አስገኘ። ዓለምን ያዳነበት ጥበብ ሰማይና ምድር የማያወስኑት ከጽራሪያም በላይ ጠፈሩ ከበርባሮስ በታች መሠረቱ ለአድማስና ለናጌብ ዳርቻቸው የሆነ አምላክ በአጭር ቁመትና በጠባብ ደረት ለሰው ልጅ ቤዛ ለመሆን ወደ ፈጠረው ምድር በፈጠረው አካል ላይ የሰማይ ዙፋኑን ሳይለይ መጥቷል። ብስራትና ጽንሰት በአንድ ዕለት ነው የተከናወኑት። ኢየሱስ ክርስቶስ በማዕፀነ ማርያም የተጸነሰው ልቅ ቅዱስ ገብርኤል ትጸንሻለች ሲላት፣ እርሷም ይኩነኒ በከመ ትቤለኒ ወይም እንደ ቃልህ ይደረግልኝ ብላ በተቀበለች ጊዜ ለእግዚአብሔር ቃል በማዕፀነ ድንግል ማርያም ተጸነሰ። አብ አጸናት፣ መንፈስ ቅዱስ አነጻት፣ ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። የሉቃስ ወንጌል ምዕራፍ 1 ቁጥር 33። እመቤታችን እናቱ ቅድስት ድንግል ማርያም ንጽት መቅደሱ ናትና ነገሩን አስቀድማ ጠንቅቃ ትወቅ ሲል ቅዱስ ገብርኤልን ልኮታል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 28 ብሥራቱን የነገራት መጋቢት 29 ቀን በዕለተ እሁድ ከቀኑ ሦስት ሰዓት ላይ ነው። ቅዱስ ገብርኤልን ብራናዊ መልአክ መሆኑን ለማጠየቅና የሥላሴ ማደሪያ መሆኗን ለማስረዳት ሦስት ጊዜ ተመላልሷል። የሉቃስ ወንጌል ምዕራፍ 1 ቁጥር 33፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 16። ሊቀ መላእክት ቅዱስ ገብርኤልን በደስታ ተውጦ ለመላእክት ጉባኤ በቅድስት ድንግል ማርያም የሕይወት ቃል ምክንያት ዓለም ዳነች ብሎ የምሥራች አላቸው። ነቢዩ ሕዝቅኤል ምዕራፍ አንድ ቁጥር 26 ላይ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ ብሎ እንደገለጠው እግዚአብሔር አምላክ ለመላእክት በሰው ምሳሌ ተገልጦ ይታያቸው ነበር እንጂ እርሱን ገጽ በገጽ አዩትም ነበረ። ነገር ግን ቅዱስ ገብርኤል የፅንሰቱን ነገር ለመላእክት በነገራቸው ጊዜ ፈጣሪያቸው እግዚአብሔር ቃል ሰው በመሆን በአካል ላያዩት እንደተቃረቡ ተረድተው ከዚህ በፊት ተሰምቶ የማያውቅ ታላቅ የሆነ የደስታ ዝማሬ ዘመሩ። በዚያን ጊዜ ቅዱሳን መላእክት ደስታቸው ድርም ነበረ። የመጀመሪያው ደስታቸው የሰው ልጅ መዳን ሲሆን፣ ሁለተኛው ግን አምላካቸውን በጠባብ ደረት በአጭር ቁመት ተወስኖ ለማየት በመብቃታቸው ነበረ። ቅዱስ ገብርኤል ለማብሰር የተመረጠውም አንደኛ በማብሰር የታወቀ ስለሆነ፣ ሁለተኛ የስሙ ትርጓሜ ሥራውን ስለሚገልጽ፣ ገብር ሰው ማለት ሲሆን ኤል ደግሞ አምላክ ማለት ነው። ስለዚህ አምላክ ወሰብእ ማለት ነው፣ ወይም አምላክም ሰውም ስለዚህ የአምላክ ሰው የመሆን ሚስጢር እንዲያበስር ተልኳል። ሦስተኛ ሳጥናኤል አምላክ እኔ ነኝ ብሎ መላእክትን ባሸበራቸው ጊዜ ነቁም በህላዌነ እስከ ነአምሮ ለአምላክነ፣ ወይም የፈጠረን ይህ አይደለምና ፈጣሪያችን እስክናውቅ ድረስ በያለንበት እንጽና ብሏል። ይህን ያለበት አንደበቱ የአምላክን ሥጋዌ ለመቤታችን ለመንገር አብቅቶታል። ይህ በቅዱስ ገብርኤል ብስራት አምላክ በማዕፀነ ማርያም ያደረበትን የጽንሰቱን በዓል ቅድስ ቤተ ክርስቲያናችን በታላቅ ድምቀት በማሕሌት፣ በቅዳሴ፣ በትምህርት መጋቢት 29 ቀን ስታስብ ከጌታችን ዘጠኙ አበይት በዓላት ውስጥ አንደኛውና የመጀመሪያው አድርጋ ታስበዋለች። ይህ በዓል በጾም ወቅት ስለሚውል መጋቢት 29 ቅዱስ አበው በሰሩልን ስርዓት መሠረት ልዋጭ በዓሉን ታኅሣሥ 22 ብሥራቱን በድምቀት እናከብረዋለን። ጥንተ ትንሣኤ ትንሣኤ የሚለው ቃል የግዕዝ ቋንቋ ነው። መገኛ ቃሉም ተንሳ ተነሳ የሚለው ግስ ሲሆን፣ ትንሣኤ ማለት መነሳት፣ አነሳስ፣ አዲስ ሕይወት ማግኘት ማለትን ያመለክታል። ጌታችን በመስቀል ላይ ተሰቅሎ በሥጋ ከሞተበት ቀን መጋቢት 27 ሦስተኛው ቀን መጋቢት 29 ነውና ይህችለት ቅድስት ትንሣኤው ውሎባታል። በከበረች ልዩ የሆነች ትንሣኤው ያለምድነት ሆነ። በረቀቀ ጥበቡ በዚች ቀን ከሙታን ተለይቶ ተነስቷል። የፅንሰቱ በዓል ተደርቦባት ነው እንጂ ልናስበው የሚገባ ትልቅ ዕለት ነው። ምንጭ ቀጨኔ ደብረ ሰላም መድኃኒዓለምና ቅዱስ ገብርኤል ቤተ ክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት። ወስባት ለእግዚአብሔር ወለወዳሪቱ ድንግል ወለመስቀሉ ክቡር።